ወኢና ኢለይሂ ራጂኡን አላህ ስብሃነ ወተዓላ መጨረሻችንን አላህ ያሳምርልን የመጨረሻ መውጣታችንን ያሳምርልን ነው የሚባለው አሰላሙ አለይኩም ወረህመቱላሂ ወበረካቱህ ደ ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ትነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ የመጣሁትኝን በጣም የሚያሳዝን ሁኔታ ነው እየመጣሁትኝም እንግዲህ ኢና ኢለይሂ ወኢና ኢለይሂ ራጂኡን ወጥቶ ከመቅረት አላህ ይጠብቀን እና በመካ ከመካ ወደ መዲና ሲጓዝ የነበሩ ሁጃጆች ዛሬ ላይ እንግዲህ አርባ ሁለት ሁጃጆች በመኪና አደጋ ከመካ አደጋውም ደግሞ የእሳት አደጋ ሆኖ ህይወታቸው አልፏል። በጣም የሚያሳዝን የሚዘገን ነው ማለት ነው። ሊሰማ የማይችል በነገራችን ላይ እንደዚህ የሚሆንና ኢና ኢለይሂ ወኢና ኢለይሂ ራጂኡን። በሳኡዲ አረቢያ እንግዲህ አርባ ሁለት ዜጎች መሞታቸው ታውቋል። ዑምራ የሚያደርጉ ሁጃጆች ከመካ ወደ መዲና ሲጓዝ በአሰቃቂ የትራፊክ አደጋ ህይወታቸውን አጥተዋል። ይህ አሳዛኝ ክስተት የተከሰተው እሁድ ሌሊት ነው ማለት ነው። እሁድ በኢትዮጵያ ሰዓት አቆጣጠር ከሌሊቱ ሰባት ሰአት ተኩል ያኔ በሳኡዲ አንድ ሰዓት ተኩል የተ ይሄ አደጋ የተከሰተው ማለት ነው። እና ለላሂ ወይ ለላሂ ራጂዑን። በጣም የሚከፋ የሚያሳዝን ነገር ነው። ያ አላህ፣ ብዙዎች እነዚህ ከሞቱት ዜጎች ደግሞ ብዙዎቹ የህንዶች ዜጋዎች ናቸው ማለት ነው። እንግዲህ ህንዶች ናቸው። ይሄም ደግሞ ሆኖ የህንድ ቆንስላ የተጎጆዎችን ማንነት እና የሚያስፈልገውን ትብብር ከሚመለከተው አካል ጋር እየተነጋገረ መሆኑን አሳውቋል። አላህ ጀነት ፊርዶስን ይወፍቃቸው። ለቤተሰብም አላህ ሶብራቸው ሶብረን መጽናናትን እንመኛለን ማለት ነው። በጣም የሚያሳዝን ለመስማት የሚከብድ ነው። እንግዲህ የሰው ልጅ በቃ ከሀገሩ ወጥቶ በሰላም የአላህ ቤትን ጎብኝቼ ወደ ሀገሬ መለሳለሁ ሲል ስባችሁታል። አሁን የመጣው ነገር ግን ደግሞ አልሐምዱሊላሂ ማለት ነው። የአላህን ቤት አይተው በዛ ላይ ደግሞ በቃ በአላህ ቤት መንገድ በአላህ ቤት መንገድ ላይ ከመካ ወደ መዲና ሲጓዙ በነበረበት ህይወት እነሱ በንጹህ ልባቸው ምራ አድርገው ይሄን በእንደዚህ አሟሟት ለነሱ በቃ ሞት አይቀርም፣ ሞታቸው ምንም አይደለም። ያኔ የአወሳደዱ በጣም ደስ የሚል ነው። የሰሩ ስራ ኸይር ነገር ሲሰሩ ኡምራ ሲያደርጉ በቃ በሰዓቱ እንግዲህ እነሱ ሄደዋል። እና ሊላሂ አላህ ለቤተሰቦቻቸው ህፃንም ካለን ወላጆቻቸው በቃ መጽናናትን አላህ ጀነት ፊርዶስን ይወፍቃቸው። አላህ ቤት መጥተው እንግዲህ ወንጀላቸውን አረፈው አላህ እንለምናለን ብለው ስንት አመት ሙሉ የናፈቁትን ቤት የአላህን ቤት ለመጎበኘት ነው የመጡት። በድንገት እንግዲህ ያልታሰበ አደጋ ተፈጥሮ አርባ ሁለት ዜጎች ህይወታቸው አቷል። ከዛም ደግሞ በህይወት ማጣትም ሳይሆን ያን የሳት በሳት አደጋ መንደዳቸው። ኢና ሊላሂ ወኢና ኢለይሂ ራጂኡን ሁሉም አንድ የሚቀር እንኳን የለም። በጣም የሚዘገንን ነው። አላህ ወቶ ከመቅረት ሁሉ ይጠብቃቸው። ውዶች ይህ ወቶ ከመቅረት አላህ ይጠብቀን፣ አላህ ስብሃነ ወተአላ ከእንደዚህ አደጋ አላህ ይጠብቀን ነው ምላችሁ። ምክንያቱም አሁን ላይ ሞት አይቀርም እኮ ሞት አይቀርም፣ ግን መጨረሻችንን አሳምርልን ነው። ወቶ ከመቅረት ስንቶቹ በየመን መተው ቤተሰብ ሳያቅ ህጻኖች እየተደበቁ እዚህ ቦታ ሄድን ሳይሉ እንግዲህ ላዞራት እሳት አደጋ የሆኑ አሉ። እነዛን ስናስብ ደግሞ በእንደነዛ እነዚህ የመጡት እንግዲህ ኡምራ ሊያደርጉ የሀጅ ቤት ሊጎበኙ በቃ ዱአ አድርገው ጥሩ ነገር ሰራን ብለው ስንት አመት ሙሉ የለፉበትን ብር አተራሞ አተራሞ ያላህን ቤት ለማየት መጥተው በስተ መጨረሻም እንግዲህ በዚሽ ቀን በዚሽ ሰአት እዚሽ ምድር ተረግጣችሁ እዛ መዲና ሳይደርሱ ይሄ ሁሉ ህይወታቸው አልቋል ማለት ነው። አላህ ሱብሃነ ወተዓላ ጀነቱል ፊርዶስን የወፍቃቸው ከነ መልካም ስራቸው ጋር፣ ለቤተሰቦቻቸውም አላህ መጽናናትን እንመኛለን። ያው እንደተጠቀሰው በዜናው ብዙዎቹ የህንድ ዜጎች ናቸው። በእርግጥ የሌላም ዜጋ ይቅርታ፣ በጣም እየተቆራረጠ ነው ጊዜዎቹ። እንግዲህ የህንዶች እንደሆኑ ነው የሚታወቀው። ህንድም ሆነ ኢትዮጵያውያን ኢንዶኔሲ በቃ ሁሉም ነገር እዚህ ስዑዲ አረቢያ መጥቶ መካ ምድር ላይ አላህን ለመለመን ወንጀሉን በቃ ብዙ ነገር የአላህን ቤት ለማየት ስንት አመት ሙሉ ይሄንንም የማያደርግ የማንችል አለ። እኛ ራሱ እዚህ ስዑዲ አረቢያ ተቀምጠን እስኪ መካን ሂደን የአላህን ቤት ሂደን ጎብኝተናል። እንደው ራሳችንን እኳ እነሱ ስንት አመት ሙሉ ቢያችን ብር አጠራቅመው የአላህን ቤት ለመጎብኘት በስተመጨረሻም እንግዲህ ጎብኝተው ኡምራ አድርገው መዲናን ሄደው ደግሞ ራውዳ እንገባለን ሲሉ እንግዲህ አላህ ስብሀን ወተዓላ አስክሬናቸውን የሳት አድርጎታል። ስብሀን አላህ የሚገባቸው አልነበረም። አየኛ ነገር ስብሀን አላህ ለሳት የሰው ልጅ ሙቶ መቀበር ቀረበቀሳትል እንደዛ ሆኖ መቃጠል አስክሬን መቃጠል ማለት በጣም ይከብዳል፣ ይዘገነናል። እኔ እንጃ ብቻ አልሐምዱሊላህም ነው አላህ ሰጥቶናል፣ እሱ ፈጥሮናል። እሱ ደግሞ መልሶ ወደ አፈር የሚወስደንም እሱ ነው፣ የፈጠረንም እሱ ነው። ስለዚህ የተፈጠርነው ከአፈር ነው፣ የምንገባውም ወደዛችው ወደ አፈር ነው። ምን ማድረግ አለብን እንግዲህ ለዛ ነገር አላህ ሱብሓነሁ ወተዓላ ጥሩ ስራ ሰርተን ሁሌም ቢሆን ሞት አይቀርም ግን ዛሬ እንሞት ነገ እንሞት የምናውቀው ጉዳይ የለም። እኛ ማለት አሳድሩን ብለን የምንኖር ሰዎች ነን። የምንሞትበትን ሰዓትና ጊዜ አናቅም። እንደተኛን በዛው ልንሞት እንችላለን። በቃ ስንት አለ ወንጀልም እየሰራን ልንሞት እንችላለን። ያለለት ደግሞ ስጁድ ላይም ሆኖ ቁርኣንም እየቀራ ምላሱ፣ ጥሩ ነገር ዚክር እያደረገ የሚሞት አለ። ይሄ እንግዲህ ያደለው ነው። እንደዚህ እና አላህ መጨረሻችንን ያሳምርልን እያልኩኝ ከዚሁ እሰናበታችኋለሁኝ። ቪዲዮን ላይክ ሸር አድርጎ ውዶች ይ መጽናናትን ሁሉ አላህ ይጠብቀን። ወጥቶ ከመቅረት ሁሉ አላ ይጠብቃችሁ እያልኩ ባይ ባይ ላችኋለሁኝ። ዱአን ደራረግ በያለንበት